ክቡራትና ክቡራን ገበያ መሃል አንድ መነኩሴ አባት በአንድ ወጠምሻ ወጣት በጥፊ ሲመቱ ብትመለከቱ ምን ትላላችሁ? ምንስ ታደርጋላችሁ? በእስክንድርያ ገበያ መሃል፣ በጠራራ ፀሐይ አንድ ጥፊ አስተጋባ። ድምፁ የገበያውን ጫጫታ ሰንጥቆ አለፈ። የተመታው ደግሞ በዕድሜ የገፋ፣ በጸሎት የደከመ አንድ አረጋዊ መነኩሴ ነበር። የመታው በቁጣና በንቀት የተሞላ አንድ ወጣት ነው። በዙሪያቸው የነበሩ ሰዎች ዝም ብለው ይመለከታሉ። አንዳንዶቹ በሹክሹክታ ይገባዋል፣ ይበለው ሲሉ ይሰማሉ። ግን ለምን? ይህ የዋህ የሚመስል አባት ምን አጠፋ? የከተማው ሁሉ ንቀትና ቁጣ በእርሱ ላይ እንዲነሳ ያደረገው ወንጀሉ ምን ነበር? ለምንስ የአንድ ሙሉ ከተማ ህዝብ ጥፋተኛ ነው ብሎ ፈረደበት? መልሱ በዓይናቸው ያዩት፣ በጆሮአቸው የሰሙት የመነኩሴው ድርጊት ነበር። ወንጀሉ ያንን የተቀደሰ የምንኩስና ልብስ ለብሶ በየሌሊቱ ወደ ከተማዋ የኃጢአት ጎዳናዎች መግባቱ ነበር። ወንጀሉ ከሴተኛ አዳሪዎች ጋር ማደሩ ነበር። የከተማው ነዋሪዎች ይህንን መነኩሴ ለዓመታት ሲመለከቱት ኖረዋል። ለዓመታት ስሙን በንቀት ሲያነሱና ሲጥሉ ከርመዋል። ለዓመታት በዝምታ ሲፈርዱበት ነበር። ያ ጥፊ የዓመታት ፍርዳቸው አካላዊ መገለጫ ሆነ። ነገር ግን አንድ ጥያቄ እዚህ ጋር ይነሳል። ይህ ጥፊ ለአንድ የወደቀ መነኩሴ የተሰጠ ፍትሃዊ ቅጣት ነውን? ወይንስ ይህ ጥፊ ለአንድ አሰቃቂ፣ አሳዛኝ፣ ከባድ ስህተት የመጨረሻ ደረጃ ነበርን? ምናልባትስ የተፈጸመው ፍትህ ሳይሆን ግፍ ቢሆንስ? እውነቱን ለማወቅ በዓይናችን ከምናየው፣ በጆሮአችን ከምንሰማው በላይ መጓዝ አለብን። ይህ ጥፊ ከመሰንዘሩ ከረዥም ጊዜ በፊት የተጀመረውን በምስጢር የተሸፈነውን ማንም ሊገምተው የማይችለውን ታሪክ መፍታት አለብን። ጉዟችን የሚጀምረው ከዚህ ጥፊ ጀርባ ካለው ጥያቄ ነው። ለምን ብለን እንጠይቃለን። ይህ መነኩሴ ለምን ወደ ሴተኛ አዳሪዎች ጋር ሄደ? ስጋዊ ፈተና ጥሎት፣ ወይንስ ሌላ ዓላማ ይዞት? ወጣቱ መነኩሴውን በጥፊ መምታቱ ለምን በህዝቡ ድጋፍን አገኘ? ይህንን ቪዲዮ ሙሉን ካልተመለከታችሁ ምላሹን አታገኙትምና ጥቂት ደቂቃዎችን አብራችሁን ቆዩ። ይህ እጅግ አስደናቂው የአባ ባጥል ገድል ነው።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 በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዚህን እንቆቅልሽ የመጀመሪያውን ክር ለመፍታት ከእስክንድርያ ጫጫታና ግርግር ርቀን በግብፅ በረሃ ውስጥ ወደሚገኘው አንድ ገዳም መጓዝ አለብን። በዚህ ገዳም ዓለምና ምኞቷ በር ላይ ቀርተው ሕይወት የምትለካው በጸሎት ብዛት፣ በስግደት ጥልቀትና በዝምታ ጥበብ ነበር። በዚህ የምድራዊ መላእክት ከተማ ውስጥ ስሙ አባ ባጥል የሚባል አንድ አባት ይኖራል። እርሱ ከነዚያ ፊታቸው የጾምን ታሪክ ከሚናገር፣ ዓይኖቻቸው የሌሊት ጸሎትን ምስጢር ከሚተርክ፣ እጆቻቸው ከስግደት ብዛት ከደነደኑ አባቶች አንዱ ነበር። የገዳሙ ሕይወት ለእርሱ እስትንፋሱ ነው። የጠዋቱ ቅዳሴ ዜማ፣ የማታው የምስጋና ውዳሴ፣ የወንድሞቹ ሰላምታ፣ እነዚህ የልቡ ደስታዎች ናቸው። ዓላማው አንድና አንድ ነው፣ ከፈጣሪው ጋር መኖር። ነገር ግን በገዳሙ ቅጥር ውስጥ አንድ የማይታይ ችግር ተፈጠረ። ችግሩ የጀመረው ከገዳሙ አበምኔት ከአባ ዮሐኒ ነበር። የዋህ ልባቸውና ሰዎችን የማመን ጠባያቸው ለአንድ አጥፊ ኃይል በር ከፈተ። ነገረ ሰሪ፣ በቤተ ክርስቲያን ቋንቋ ይህ ቃል በሹክሹክታ ወንድምን ከወንድሙ የሚያጋጭን በሐሰት ወሬ የፍቅርን ሰንሰለት የሚበጥስን ሰው ይገልጻል። እንዲህ አይነቱ ሰው በገዳም ውስጥ ተገኝቶ የአባ ዮሐኔን ጆሮ አገኘ። ይህ ሰው በመልካም ምክርና በመንፈሳዊ ስጋት አስመስሎ የጥርጣሬን እሾህ በየመነኮሳቱ ልብ ላይ መትከል ጀመረ። በመጀመሪያ ላይ ሹክሹክታ ነበር። አባ አገሌ እኮ እንዲህ ሲል ሰማሁት። አባታችን ሆይ ስለዚህኛው ወንድም ሰምተዋል? ቀስ በቀስ ሹክሹክታው ወደ ግልጽ ውንጀላነት ተለወጠ። ትናንት በአንድ መዓድ ይቋደሱ የነበሩት መነኮሳት ዛሬ በመንገድ ሲተላለፉ አይናቸውን መስበር ጀመሩ። የጸሎት ኅብረታቸው በጥርጣሬ ተበከለ፣ ፍቅር ቀዘቀዘ። የአባ ባጥል ነፍስ ግን ይህንን ክህደት መሸከም አልቻለችም። እርሱ በአይኑ ያየው የመነኮሳትን ስህተት አልነበረም። እርሱ ያየው በሰይጣን ወጥመድ የወደቀውን የአንድ ሙሉ መንፈሳዊ ቤተሰብ ውድቀት ነበር። ወንድሞች እርስ በእርሳቸው ሲነቃቀፉ የአንድ አካል ብልቶች እርስ በርሳቸው ሲቆራረጡ ተመለከተ። ይህ ለእርሱ ክርስቶስን እንደገና የመስቀል ያህል ከባድ ነበር። ሌሊት ሌሊት ሌሎች መነኮሳት በባዕታቸው ሲያርፉ አባ ባጥል በጸሎት ይዋጋል። አቤቱ ይህንን እሳት አጥፋ፣ ይህንን መርዝ ከቤተ መቅደስ አስወግድ እያለ በእምባ ይማጸናል። ጸሎቱ ወደ ለቅሶ ተቀየረ። ወዳ አበመኔቱ ሄዶ ሊያስረዳቸው ሞከረ። ነገር ግን የነገረ ሰሪው ቃል እንደ ማር ስለሚጣፍጥ የእውነቱ ቃል መራራ ሆነባቸው። የአባባ ጥል ልብ በሐዘን ተሰበረ። ያ ሁሉ የለፋለት እድሜውን የሰጠው ገዳም የቅድስና ምሽግ መሆኑ ቀርቶ የሴራና የጥላቻ መድረክ ሲሆን ማየት አቃተው። አንድ ቀለሌት በጸሎት ላይ ሳለ አንድ ውሳኔ በልብ ውስጥ ተከሰተ። ይህ ውሳኔ ከሰው ምክር ወይም ከፍርሃት የመጣ አልነበረም። ይልቁንም ከዚህ በላይ በሆነ በማይታይ ሥልጣን የታዘዘ ይመስል ነበር። እግዚአብሔር አዲስ የጦር ሜዳ እያዘጋጀለት እንደሆነ ተረዳ። ይህ የጦር ሜዳ ግን በገዳሙ ቅጥር ውስጥ ሳይሆን ከውጪ በኃጢአትና በፈተና በተሞላው ዓለም ውስጥ ነበር። ጎህ ሲቀድ፣ ማንም ሳያየው፣ ማንም ሳይሰማው ከጸሎቱ ተነሳ። ምንም አልያዘም። አብሮት ያለው የለበሰው የምንኩስና ልብስ ብቻ ነበር። በዝምታ ከበዓቱ ወጥቶ የገዳሙን ቅጥር አልፎ ወደ ዋናው በር አመራ። ያ ለዘመናት የገባበትና የወጣበት የህይወቱ መጀመሪያና መጨረሻ መስሎ የታየው የገዳሙ በር ፊት ለፊት ቆመ። ይህ የሽሽት ጉዞ አልነበረም። ከችግር መሸሽ ቢፈልግ ኖሮ ወደ ሌላ ገዳም ወይም ወደ ሌላ በረሃ ይገባ ነበር። ነገር ግን ወደ ችግሩ እምብርት የሚደረግ ጉዞ ነው። ያ የገዳሙ በር ከጀርባው ሲዘጋ አንድን የህይወት ምዕራፍ ዘግቶ ሌላኛውን ይበልጥ ከባድና ምስጢራዊ የሆነውን ከፈተ። ለቀሩት መነኮሳት ይህ ውድቀት መስሎ ታይቷቸው ይሆናል። ዓለምን ንቆ ወደ ገዳም የገባው አባት ተሸንፎ ወደ ዓለም ሲመለስ፣ ይህ ታላቅ ውድቀት ነው። እነርሱ ያላወቁት ነገር ግን አባ ባጥል ትልቁን ዓለም ሳይሆን በገዳም ውስጥ የነበረውን ትንሹንና መርዘኛውን ዓለም ትቶ እየወጣ ነበር። እግሩ አቧራማውን መንገድ ሲረግጥ ፊቱ ወደ አንድ አቅጣጫ ብቻ አተኮረ። ጀርባውን ለገዳሙ ሰጥቶ ወደፊት ወደ ሰው ልጅ ውቅያኖስ፣ ወደ ታላቋ ከተማ ጉዞውን አደረገ። ቀጣዩ መዳረሻው እስክንድርያ ሆነች። ታላቋ ከተማ የሀብትና የድህነት የእውቀትና የድንቁርና የቅድስናና የርኩሰት መድረክ። ጥያቄው ግን ይህ ነው፤ በጸሎትና በዝምታ የኖረው አባት በዚች ከተማ ጫጫታና ግርግር ውስጥ ምን ሊያደርግ ነው? ምንስ አይነት ተጋድሎ ሊጀምር ነው? የከተማው ሰዎች ከገዳም የወጣ መነኩሴን ሳዩ ምን ብለው ተቀብለውት ይሆን? የአባ ባጥል እንቆቅልሽ ገና እየተጀመረ ነው። እስክንድሪያ በዘመኗ የዓለም መገናኛ የነበረች ከተማ፣ የነገሥታት ግርማ፣ የፈላስፋዎች ጥበብ፣ የነጋዴዎች ጫጫታ ሁሉም በአንድ ላይ የሚገኝባት ከተማ። በዚህች የሰው ልጅ ውቅያኖስ በሆነች ከተማ አንድ ሰው በቀላሉ ሊሰጥም ይችላል። አባ ባጥል ግን ሊሰጥም አልመጣም ነበር። ይልቁንም በማዕበሉ ውስጥ የተደበቀ ሌላ ዓላማ ይዟል። ከገዳሙ ጸጥታ የወጣው አባት እዚህች ግዙፍ ከተማ ሲደርስ ብዙ ሰው የሚጠብቀውን ነገር አላደረገም። ወደ ቤተክርስቲያን አልሄደም። ድሮም ያውቃቸውን ሰዎችም አልፈለገም። መጠለያ አልጠየቀም። ይልቁንም የመጀመሪያው ተግባሩ የከተማዋን የሌሊት ምስጢር መመርመር ሆነ። እስክንድርያ በቀን ብርሃን የምታሳየውን ፊት ሳይሆን ጀንበር ስትጠልቅ የምትገልጠውን ሌላ ማንነቷን ማጥናት ጀመረ። በቀናት ውስጥ ማንም በማያውቀው ሁኔታ አንድ እንግዳ የሰዎች ስም ዝርዝር ማዘጋጀት ያዘ። ይህ ዝርዝር የከተማዋን ባለጸጎች ስም አልያዘም፣ የሊቃውንቶቿንም አድራሻ አልመዘገበም። በአባ ባጥል ብራና ላይ የሰፈሩት ስሞች የከተማዋ የተረሱ የተናቁ በኃጢአት ጥላ ስር የወደቁ ሴቶች ስም ዝርዝር ነበር። የሴተኛ ዳሪዎችን ስም አንድ በአንድ አጠና፣ መኖሪያቸውንም አወቀ። ይህ ለመነኩሴ የማይታሰብ እንቆቅልሽ የሆነ ተግባር ነበር። ይህ ዝርዝር ምን ነበር? የኃጢአተኞች መዝገብ ወይንስ የአንድ ምስጢራዊ ተልእኮ ካርታ? ከዚያም ሕይወቱ በአንድ እንግዳና በማይለወጥ መርሃ ግብር መመራት ጀመረ። ጎህ ሲቀድ ከከተማዋ ድሆች ጋር ይቀላቀላል። የፀሐይ ሐሩር ከሚለበልበው የግንባታ ቦታ ወይንም በወደቡ ከባድ ዕቃዎችን ከሚያራግፉ ሰራተኞች ጋር ይውላል። ያ በገዳም ጸሎት የሰከነው ሰውነቱ አሁን በዓለም ከባድ ሥራ ይፈተን ጀመር። ላቡን አንጠፍጥፎ፣ ሰውነቱ ደክሞ አመሻሽ ላይ የዕለት ደሞዙን ጥቂት የብር ሳንቲሞችን ይቀበላል። አሁን ቀኑን ሙሉ የደከመበት ዋጋ በእጁ ላይ ነው። እውነተኛውን ቆቅልሽ ግን የሚጀምረው እዚህ ጋር ነው። ምሽት ሲሆን ያቺን ገንዘብ ይዞ የሚያደርገው ነገር ታሪኩን ከማንም አእምሮ በላይ ወደማይታመን ደረጃ ይወስደዋል። መጀመሪያ ወደ ገበያ ያመራል። በገበያው ውስጥ ካለው የተትረፈረፈ ምግብና መጠጥ አይኑ የሚያርፈው በአንድ ነገር ላይ ብቻ ነበር አንዴት ትንሽ የሽምብራ ቂጣ ያቺን ይገዛል። ያቺ የዕለቱ ብቸኛ ምግቡ ነበረች። የቀረውን ገንዘብ በሙሉ ግን በጥንቃቄ ወደ ኪሱ ውስጥ ከቶ አቅጣጫውን ይቀይራል። የከተማዋ ጨዋ ሰዎች ወደ ቤታቸው ሲገቡ፣ እርሱ ግን ወደ ከተማዋ የጨለማው እምብርት ጉዞውን ይጀምራል። ብርሃን እየደበዘዘ፣ ጥላ እየረዘመ ሲሄድ ወደሚያስፈሩት ስም፣ ወደሚያጠፉት መንገዶች ይገባል። እዚያ ከየቤቱ የሳቅና የዘፈን ድምፅ ይሰማል። ነገር ግን ያ ሳቅ የደስታ ሳይሆን የሀዘን ነበር። አባ ባጥል ያንን ምስጢራዊ ዝርዝሩን እያየ። በአንዱ በር ፊት ይቆማል። ልቡ ሳይፈራ፣ እጁ ሳይንቀጠቀጥ በሩን ያንኳኳል። በሩ ሲከፈት በፊቱ የቆመችውን ሴት አይን አይኗን እየተመለከተ በዝግታና ግልጽ በሆነ ድምፅ ዛሬ የማድረው ከአንቺ ጋር ነው ይላታል። ከዚያም ቀኑን ሙሉ የደከመበትን ያንጠፈጠፈውን የላቡን ዋጋ፣ ገንዘቡን በሙሉ በእጇ ያስይዛታል። ከዚያም ወደ ቤቷ ይገባል። በሩም ከኋላቸው በዝግታ ይዘጋል። የከተማው ሰዎች የሚያዩት ይህንን ነው፣ የሚሰሙትም ይህንን ነው። አንድ መነኩሴ በቀን ሲለፋ ይውላል፣ ማታ ግን ገንዘቡን ይዞ ወደ ሴተኛ ዳሪ ቤት ይገባል። ነገሩ በየቀኑ ይቀጥላል። ዛሬ ከአንዷ ጋር፣ ነገ ከሌላኛዋ ጋር ያድራል። ታሪኩ በእስክንድርያ ጎዳናዎች እንደ ሰደድ እሳት ተዛመተ። ሹክሹክታው ወደ ግልጽ ስድብ ተለወጠ። ያንን ወራዳ መነኩሴ አያችሁት? በቀን ጻድቅ፣ በሌሊት ሰይጣን ሲሆን ተመለከታችሁ? የገዳሙን ቅድስና እርክሶ የወጣ እኮ ነው! እያሉ ጣታቸውን ይቀስሩበት ጀመር። በመንገድ ሲያልፍ ይተፉበታል፣ ልጆች ድንጋይ ይወረውሩበታል። እርሱ ግን ምንም መልስ አይሰጥም። ፊቱን አቀርቅሮ በዝምታ ስድቡን ሁሉ ይቀበላል። የእርሱ ዝምታ ለሰዎቹ የጥፋተኝነት ማረጋገጫ ሆነ። የሰው ፍርድ ግልጽና የማይዳግም ነበር። ነገር ግን ፍርዳቸው በእውነት ላይ የተመሰረተ ነበር ካልን፣ እነርሱ ያዩት የተዘጋውን በር ብቻ ነው። የሰሙት የተነገረውን ቃል ብቻ ነው። እውነተኛው ጥያቄ ግን ይህ ነው። ከዚያ ዝግ በር በስተጀርባ በዛች ኃጢአት በሚሸትባት ክፍል ውስጥ ሌሊቱን ሙሉ በትክክል ምን ይፈጸም ነበር? በቀን በላቡ ያገኘውን ገንዘብ ለምን ለነዚህ ሴቶች ይሰጣል? ያ የተዘጋ በር የውድቀቱ መቃብር ነበር ወይንስ ማንም ሊገምተው የማይችለው የአንድ ታላቅ ተጋድሎ መድረክ? የምስጢሩ የመጀመሪያ ፍንጭ በዚያች ዝግ ክፍል ውስጥ ተደብቆ ይገኛል። ከዝግ በሮች በስተጀርባ፣ እዚያ ዓለም በማያውቀው የሌሊት ክፍል ውስጥ የእስክንድሪያ እውነተኛ ምስጢር ይገለጣል። አባ ባጥል ወደ አንዷ ሴት ቤት ሲገባ ዓለም የሚያስበው የኃጢአት ትዕይንት አልነበረም የሚፈጸመው። ይልቁንም ማንም ሊገምተው የማይችለው ዝምታ የሞላበት መንፈሳዊ ተጋድሎ ይጀመር ነበር። እርሱ በዚያች በርኩሰት በምትታማው ክፍል ውስጥ ለኃጢአት ጀርባውን ሰጥቶ ይቆማል። ሴቲቱም ለመጀመሪያ ጊዜ ግራ ተጋብታ ትመለከተዋለች። ሌሊቱ ሲረዝም የአባ ባጥል ድምፅ የሚሰማው በጸሎት ጊዜ ብቻ ነበር። ሲሰግድ፣ ሲጸልይ ስለ ራሱ ሳይሆን ስለ እሷ፣ ስለ ከተማዋ፣ ስለ ዓለሙ ሁሉ ሲለምን ታየዋለች። ያቺ ክፍል የዝሙት መድረክ መሆኗ ቀርቶ የምሕረት ጸሎት የሚሰማባት ቤተ መቅደስ ትሆናለች ጎ ሲቀድ እርሱ አንድ ነገር ብቻ ይጠይቃታል። በዚህች ለሊት ያየሽውን ለማንም እንዳትናገሪ በማለት በእግዚአብሔር ስም ያስምላታል። ይህ ነበር ምስጢሩ በአባ ባጥልና ነፍሳቸውን ባዳናቸው ሴቶች መካከል የተቀበረ በከባድ መሃል ላይ ታሰረው ምስጢር። እርሱ በውጭ የንቀትና የስድብ ካባ ሲለብስ፣ በውስጥ ግን የብዙዎችን ነፍስ ከሲኦል እሳት እየቀማ ነበር። ለረጅም ጊዜ ይህ ሚዛን እንደቀጠለ ቆየ። የዓለም ፍርድ ባንድ በኩል የእግዚአብሔር እውነት በሌላ በኩል ነገር ግን ሁሉም ምስጢሮች ለዘላለም ተደብቀው አይቆዩም አንድ ቀን ያ ለረጅም ጊዜ የቆየው የዝምታ ግድግዳ ተሰነጠቀ አንዷ ሴት ምናልባትም በውስጧ ያየችው የቅድስና ብርሃን አስገድዷት ወይንም ደግሞ የሚደርስበትን ውርደት ማየት ሰልችቷት፣ ይህንን ከባድ ሸክም መሸከም አቃታት። የገባችውን መሐላ ለማፍረስ ወሰነች። በከተማው አደባባይ ወጥታ በከፍተኛ ድምፅ መጮህ ጀመረች። እናንቴ እስክንድርያ ሰዎች ስሙኝ! የምትፈርዱበትን ሰው አታውቁትም። ድምጿ በገበያው ጫጫታ ውስጥ እንደ መብረቅ አስተጋባ። ሰዎች ስራቸውን ትተው ወደ እርሷ ተመለከቱ። ይሄ መነኩሴ አባ ባጥል ንጹህ ሰው ነው፣ ቅዱስ ሰው ነው። ምንም ኃጢአት የለበትም። ሕዝቡ በድንጋጤ ተዋጠ። አንድ ሴተኛ ዳሪ እነርሱ ስለሚያዋርዱት መነኩሴ ቅድስና ስትመሰክር የማይታመን ነገር ሆነባቸውም። እርሷ ግን ቀጠለች። እኛ አንድ ቀን እንኳን እንዳናመነዝር ከኃጢአት ሊጠብቀን ነው፣ ገንዘቡን ከፍሎ አብሮን የሚያድረው ወደ ቤታችን ሲገባ ሌሊቱን ሙሉ በፊታችን ቆሞ ስለ ነፍሳችን ሲሰግድና ሲጸልይ አድሮ በንጋት ምንም እንዳልተፈጠረ እኮ ነው የሚሄደው! እውነቱ ወጣ፣ ሚስጢሩ ተገለጠ። ያ በውሸት ደመና ተሸፍኖ የነበረው ሐቅ በመጨረሻ የብርሃን ቀዳዳ አገኘ። ለአንድ አፍታ እውነት የምታሸንፍ መሰለ። ለአንድ አፍታ የሰዎቹ የፍርድ ሚዛን የሚገለበጥ መሰለ። ነገር ግን በዚያው ቅጽበት አንድ አስደንጋጭ ነገር ተፈጠረ። እውነቱን የተናገረችው ሴት በድንገት መሬት ላይ ወደቀች። ሰውነቷ መንቀጥቀጥ ጀመረ። ዓይኖቿ ወደ ላይ ተገለበጡ። ከአፏ የማይገባ ቃል ይወጣ ጀመር። መሃላዋን በማፍረሷ ጋኔን ይዞ አሳበዳት። ያ የቅድስና ምስክርነት ሊሰጥ የነበረው አንደበቷ አሁን የስቃይና የጩኸት መድረክ ሆነ። ህዝቡ ይህንን ሲያይ የነበረውን ትንሽ የጥርጣሬ ስሜት ጠፋ። ይልቁንም በቀድሞ ፍርዳቸው ላይ ይበልጥ ጸኑ። አያችሁ አያችሁ መባባል ጀመሩ። ስለዚህ ክፉ መነኩሴ በሐሰት ልትመሰክር ስትል እግዚአብሔር ቀጣት እኮ። እውነትን ሳይሆን ውሸትን በመናገሯ ይሄው ተቀጣች እያሉ ራሳቸውን እያወዛወዙ ዘበቱባት። ያ ለአንድ አፍታ ብልጭ ብሎ የነበረው የእውነት ብርሃን ወዲያውኑ በትልቅ የድንቁርና ጨለማ ተዋጠ። ይህንን ክስተት ከሩቅ ሆነው ይመለከቱ የነበሩት ሌሎች ሴቶች በድንጋጤ ደረቁ። ልባቸው በፍርሃት ተመታ። የእውነት ምስክር መሆን ሞት ከሆነ በውሸት ጥላ ስር መኖርን መረጡ። እናም ምስጢሩ እንደገና ተቀበረ። በዚህ ጊዜ ግን ይበልጥ ጥልቅና ጨለማ በሆነ መቃብር ውስጥ ነበር የተቀበረው። አባ ባጥል በዝምታ ተጋድሎውን ቀጠለ። የስድቡ መጠንም ጨመረ፣ የንቀቱ ደረጃም ከፍ አለ። አሁን እብደት ያስከተለ እርጉም ተብሎ ተሰየመ። ሰዎች በመንገድ ሲያገኙት ለምን ልብስህን አውልቀ ሚስት አታገባም? ይህንን አስመሳይነትህን አትተውም? ይሉት ነበር እርሱ ግን በዚያ በሚገርም ትህትናው እኔም እንደናንተ ስጋ የለበስኩኝ ነኝ በማለት ብቻ ይመልስላችኋል። ከዚያም አይኖቻቸውን እየተመለከተ እናንተ ግን በእኔ ላይ ፈራጅ ማን አደረጋችሁ? እንዳይፈረድባችሁ ለራሳችሁ አስቡ። ፈራጅ አንድ እግዚአብሔር ብቻ ነው፣ የፍርድ ቀኗም አንዲት ናት፣ ይላቸው ነበር። ቃላቶቹ የእውነት ነበሩ፣ ነገር ግን የሰዎቹ ልብ በኩራት ስለደነደነ ሊሰሙት አልቻሉም። እንቆቅልሹ ከመፈታት ይልቅ ይበልጥ ተወሳሰበ። እውነት ተናግሮ የተቀጣ ምስክር፣ ዝምታን የመረጡ ፈሪ ምስክሮች፣ እናም ምንም ነገር እንዳልተፈጠረ በዝምታ ወደ ተልዕኮ የተመለሰ አንድ ቅዱስ አባት። አሁን ጥያቄው ይህ ምስጢር መቼ ነው እንደገና የሚገለጸው? ይህ የተሸፈነ የሚመስለው እውነት መቼ ነው በክብር የሚወጣው የሚለው ነው። የሰው ልጅ ፍርድ እንደ ጥላ ሲከተለው የአባ ባጥል እንግዳ ተልዕኮ በድብቅ በዝምታ ፍሬ ማፍራት ጀምሮ ነበር። እሾህን ዘርቷል ተብሎ ሲታማ እርሱ የተከለው የንስሐ ዘር በቅሎ አበበ። በእስክንድርያ የኃጢአት ጎዳናዎች ላይ የማይታይ ለውጥ እየተካሄደ ነበር። ያ በውርደት የተሸፈነ ስሙ ለብዙ ነፍሳት የድህነት ምክንያት ሆኗል። የከተማው ሰዎች አያውቁትም ነበር፣ ነገር ግን ብዙ ሴቶች ከዝሙት ሕይወት መውጣት ጀመሩ። አንዳንዶቹ የዓለምን ከንቱነት ተረድተው ያገኙትን ገንዘብ ትተው የንስሐን ልብስ ለብሰው ወደ ገዳማት ገቡ። የቀረውን ሕይወታቸውን ለፈጣሪያቸው ሰጡ። ሌሎቹ ሕጋዊ ባል አግብተው የከበረ ቤተሰብ መስርተው የእናትነት ክብርን ተጎናጸፉ። የአባ ባጥል የሌሊት የለሊት ጸሎት እና የተቀበለው ውርደት የፈረሱ ቤቶችን እያነጸ የተበተኑ ሕይወቶችን እየሰበሰበ ነበር። እርሱ በሰው ሲናቅ፣ በሰማይ ግን ሥራው ይታይ ነበር። መላእክት በኃጢአተኛ ንስሐ ደስ እንደሚላቸው በየሌሊቱ በእስክንድርያ ሰማይ ላይ ዝማሬን ያቀርቡ ነበር። ጊዜው ደረሰ። መጋቢት 14 ቀን ዕለት አርብ፣ የጌታችን የስቅለት መታሰቢያ በዋለበት በዛች ቀን የአባ ባጥል የምድር ተጋድሎ የሚጠናቀቅበት ጊዜ ቀረበ። የእርሱ የመጨረሻዋ ሌሊት ደረሰች። እንደ ተለመደው ቀኑን ሙሉ በሥራ ደክሞ ያገኘውን ገንዘብ ይዞ ወደ ዝርዝሩ የመጨረሻ ሴት ቤት አመራ። ሌሊቱንም በሙሉ እንደ ሻማ ቀልጦ፣ እንደ እጣን ጢስ ወደ ላይ እየተንሳፈፈ በጸሎት አደረ። ጎህ ሲቀድ፣ ከጸሎቱ ተነስቶ ከቤቱ ሊወጣ ሲል መንገዱ ላይ አንድ ሰው ቆሞ ይጠብቀው ነበር። ይህ ሰው አስቀድሞ ከዚህ ሴት ጋር ያመነዝር የነበረ። አሁን ግን እርሷን ንስሐ ስለገባች የተከለከለ ሰው ነው። ሰውየው በቅናትና በጥላቻ ተሞልቷል። ቆይ ግን ይህ መነኩሴ ምን አድርጎባት ነው ከእኔ ለየኝ በሚል የሰይጣን ሐሳብ አእምሮ ታውሯል። አባ ባጥል በዝምታ ላይ አልፈው ሲል ያ ሰው በንዴት ጮኸ። አንተ አስመሳይ መነኩሴ፣ አንተ ኃጢአተኛ ሽማግሌ እያለ ተሳደበም። ከዚያም በዚያች ቅጽበት የከተማዋን ሁሉ ንቀት፣ የሰዎችን ሁሉ የተሳሳተ ፍርድ፣ የዓመታትን ውርደት በአንድ ላይ የያዘ ድርጊትን ፈጸመ። እጁን ሰንዝሮ የአባ ባጥልን የደከመ ፊት በጥፊ መታው። ጥፊው ንቀቱን ብቻ ሳይሆን ለዓመታት የተሸከመውን የሰው ልጅ ክፋት የመጨረሻውን ክብደት ያሳረፈበት ይመስል ነበር። ነገር ግን ከአባ ባጥል አፍ አንድም የቁጣ ቃል አልወጣም፣ አንድም የርግማን ቃል አልተሰማም። አይኖቹ በመታው ሰው ላይ ሳይሆን ወደ ሰማይ ነበር ያተኮሩት። ይህ ምን አይነት ዝምታ ነው? ይህ ምን አይነት ትህትና ነው? አባ ባጥል በዝምታ ወደ በዓቱ ገባ። ወደዚያች ባዶ ክፍል ገብቶ በሩን ከኋላው ዘጋው። ያን ጊዜ ተልዕኮው እንደ ተፈጸመ ተረዳ። ነፍሱ ከስጋው ልትለይ እንደናፈቀች ተሰማው። መሬት ላይ በግንባሩ ተደፍቶ ሰገደ። አቤቱ፣ ጌታዬ ኢየሱስ ክርስቶስ ሆይ አለ በጸሎቱም በዚህች ምድር ላይ ያዘዝከኝን ፈጽሜ አለሁ። አሁን ባሪያህን በሰላም አሰናብተው ነፍሴን ተቀበላት። አባባጥል በሰገዱበት በዚያው በጸጥታ አረፉ። ነፍሳቸውም በሰው ከተናቀችው ምድር በክብር ወደ ሰማይ አረገች። አንድ ቀን አለፈ። ሁለተኛ ቀንም መጣ። የአባባጥልን ድምፅ ያላደመጡት ከቤታቸው ሲገቡና ሲወጡ ያላዩዋቸው ሰዎች ደሞ የጠፋ ማለት ጀመሩ። በመጨረሻም ስለ ሞቱ ሲሰሙ በጉጉትና በሐሜት ተነሳስተው ወደ ቤቱ መጡ። በሩን ከፍተው ሲገቡ ያዩት ነገር አስደነገጣቸው። በዚያች ባዶ ክፍል ውስጥ ምንም ነገር አልነበረም። አልጋ የለም፣ ወንበር የለም፣ ንብረት የለም። የድህነት ጥግ ሰውነታቸውን በሰገዱበት አኳኋን መሬት ላይ ወድቆ ይታያል። ነገር ግን ህዝቡን በድንጋጤ እንዲርዱ ያደረጋቸው የሞተው ሰውነታቸው አልነበረም። በዚያች ባዶ ክፍል ውስጥ በሰው እጅ ያልተጻፈ በተአምር የተገለጠ ጽሑፍ በቤቱ ወለል ላይ እንደ እሳት እየተብለጨለጨ ይታያል። ቃላቱ እንዲህ ይላሉ። በማንም ላይ አትፍረዱ እንዳይፈረድባችሁ። በዚያች ቅጽበት የዓመታት ውሸት እንደ ብራና ተጠቅልሎ ተጣለ። የእውነት ፀሐይ በሁላቸውም ላይ ወጣች። የእንቆቅልሹ ክፍሎች በሙሉ ቦታቸውን ያዙ። ሙሉ ምስል ግልጽ ሆነ። ያቺ አብዳለች ብለው ያባረሯት ሴት የተናገረችው እውነት እንደነበር ተረዱ። ከዝግ በሮች በስተጀርባ ይፈጸም የነበረው ኀጢአት ሳይሆን ኀጢአትን የሚያጠፋ ጸሎት እንደነበር ገባቸው። የከተማው ሰዎች በጸጸትና በሐፍረት ተዋጡ። የለቅሶና የዋይታ ድምፅ ከየአቅጣጫው ይሰማ ጀመር። ያ በጥፊ የመታው ሰው እጆቹን እያየ በእብደት ሲጮህ ነበር። እነዚያ ሲሰድቡትና ሲተፉበት የነበሩት ሰዎች በበድኑ ፊት በግንባራቸው መሬት ላይ እየተደፉ ይቅርታን ይለምኑት ጀመር አባ ባጥል ኃጢአተኛ ሳይሆኑ ኃጢአትን የሚዋጉ የራሳቸውን ስም ለመስዋዕትነት ከፍለው የብዙዎችን ነፍስ ከሲኦል ያዳኑ ቅዱስ አባት ናቸው ያ በንቀት ይመለከቱት የነበረው ሽማግሌ ያ በኃጢአት የቆሸሸ የመሰላቸው መነኩሴ በእውነቱ የትሕትናና የፍቅር ጥግ ላይ የደረሰ በሰው የተናቀ በእግዚአብሔር ግን የከበረ ቅዱስ አባት ነው። የአባ ባጥል ረድኤት በረከቱ ይደርብን ጸሎቱም ይማረን። ሰላም እግዚአብሔር ከሁላችን ጋር ይሁን።